አንድም ተማ ተማሪ የማያሳልፉ ትምህርት ቤቶች በርካታ በመሆናቸው በቀጣይ የማለፍ ምጣኔውን ከፍ ለማድረግ ምን ተጨባጭ ስራ እየተሰራ ይገኛል? በሞራል የሚሰሩ ትውልድ ወይም እንዲፈጠር ከታች ያለው ስራ ምን ይመስላል? ጥያቄዎቹ በስድስተኛው የሕዝብ ተወካዮች ምክር ቤት አራተኛ ዓመት የስራ ዘመን ሃያ አራተኛ መደበኛ ስብሰባ ትምህርት ሚኒስቴር የ2017 በጀት ዓመት የዘጠኝ ወራት እቅድ አፈጻጸም ሪፖርትን ባቀረበበት ወቅት የተነሱ ናቸው። በሀገር አቀፍ ደረጃ 85 በመቶ የሚሆኑ ትምህርት ቤቶች ከደረጃ በታች በመሆናቸው በትምህርት ለትውልድ ንቅናቄ ክፍተቱን ለመቅረፍ እየተሰራ መሆኑም ተመላክቷል። የትምህርት ንቅናቄው ከተጀመረ ጀምሮ 81.3 ቢሊዮን ብር ተሰብስቦ በርካታ ትምህርት ቤቶች መገንባት ብሎም እድሳት ማከናወን እንደተቻለ ሚኒስቴሩ ገልጿል። ሆኖም ግን በተፈጥሮና በሰው ሰራሽ ምክንያት 5354 ትምህርት ቤቶች ከመማር ማስተማር ሂደቱ መስተጓጎላቸውም ተጠቁሟል። በዚህም ከ7.2 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን ሚኒስቴሩ በሪፖርቱ አመላክቷል። የምክር ቤት አባላትም ተማሪዎቹ ወደ ትምህርት ገበታቸው የሚመለሱበትን አሰራር ላይ ተደጋጋሚ ጥያቄን አንስተዋል። ትምህርት ሚኒስቴር 22.4 በመቶ የሚሆኑ ተማሪዎች ከትምህርት ገበታ ውጪ መሆናቸው አሳሳቢ ጉዳይ መሆኑ በመግለጽ ትምህርትን ከፖለቲካ ነጻ ማድረግ ይገባል ብሏል። እስካሁን አምስት ሺ ሶስት መቶ ሀምሳ አራት ትምህርት ቤቶች ማስተማር ባለመጀመራቸው ችግሩን ለመፍታት ምን እየተሰራ ይገኛል? በአፋር አካባቢ ከሶስት መቶ በላይ ትምህርት ቤቶች ላይ ከፍተኛ ጉዳት ደርሷል። በዚህም የተነሳ የመማር ማስተማር ሂደቱ እጅግ አዝጋሚ በሆነ ሁኔታ ላይ ይገኛል። ግጭቶች እስኪቆሙ ድረስ ኢንዘ ሾርትተር መፍትሄ ተብለው የሚወሰዱ ነገሮችን በሪፖርት ውስጥ አልተካተተምና የትምህርት ቤቶች ቁጥርም ከፍተኛ ነው። ለአንድ ማህበረሰብ እናስባለን የሚሉ ኃይሎች በየትኛውም ሳይ እንዴት ነው መምህራንን የሚገሉት? እንዴት ነው ተማሪዎች ትምህርት ቤት እንዳይገቡ የሚከለክሉት? ዩኖ እንደ ህብረተሰብ ኮንሽስ መሆን አለብን። እንደ ህብረተሰብ አይነክ የሚባሉ ነገሮች መኖር አለባቸው። ፖለቲካል ኮንፍሊክት ውስጥ ልንገባ እንችላለን፣ ፎር ዋን ሪዝን ሆነ ራዘ ግን የነገውን ትውልድ የሚገል ያውም ራሳችን ቆመንለታል የምንለውን ማህበረሰብ የሚገል ሲሆን በጣም በጣም ያሳዝናል፣ ያሳፍራል። በተወሰነ ደረጃ ከግጭት ወጣ ሲሉ ቶሎ ካቻፕ እንዲያረጉ ለማድረግ ብዙ ሙከራዎች እያደረግ ነው። የትምህርት ማስረጃ ትክክለኝነትን ከማጣራት ረገድ የሚታዩ ክፍተቶችን ለማስተካከል ትምህርት ሚኒስቴር በትኩረት እየሰራ መሆኑን በመድረኩ ተመላክቷል። በከፍተኛ ትምህርት ተቋማት ይከናወን የነበረው ዲፕሎማን ወይም የማረጋገጫ ሰርተፍኬትን የመስጠት ተግባር በማዕከል ደረጃ ተግባራዊ የማድረግ ውጥን መያዙ ተገልጿል። ይህም የተሳሳተ የትምህርት ማስረጃ ለማስቀረት ያለመ መሆኑ ተመላክቷል። ላብነትም ከ280 የፌዴራልነት ጠሪ ተቋማት የተውጣጡ ስምንት ሺህ ሰራተኞች ላይ በተደረገ የትምህርት ማስረጃ ትክክለኝነት የማጣራት ሂደት መቶ ሀያ ዘጠኝ ሀሰተኛ ማስረጃ አራት መቶ ስልሳ ዘጠኝ የሚሆኑት ደግሞ ያልተሟሉ መሆናቸው ተጠቁሟል። ይህን መሰል ሀሰተኛ የትምህርት ማስረጃ ለመቅረፍ ነው ዲፕሎማን በማዕከል ይታተማል የተባለው። ከመንግስትና ከግል ከፍተኛ ተቋማት የተመረቁ ተማሪዎች መረጃን የማጠናከር እና የፌዴራል መስሪያ ቤት ሰራተኞችን ማስረጃ የማጣራት ስራ እየተከናወነ ይገኛል ከዚህ ዓመት ጀምሮ በኢትዮጵያ ዩኒቨርሲቲዎች ውስጥ ዲፕሎማ በማዕከል ነው በትምህርት ሚኒስቴር በማዕከል ነው እንጂ የሚታተመው በየ ዩኒቨርሲቲዎቹ አይታተሙ። ከአስራ ሁለተኛ ክፍል ሀገር አቀፍ መልቀቂያ ፈተና ላይ የሚስተዋለውን የውጤት መቀነስ ጋር በተገናኘ ከምክር ቤት አባላት ጥያቄ የተነሳ ሲሆን ትምህርት ሚኒስቴር በማጭበርበር የሚያልፍ ትውልድ አንቀበልም ብሏል። ለሚስተዋለው የፈተና ውጤት መቀነስም የፈተና ቅለትና ክብደት ምክንያት አይደለም ተብሏል። የፈተና መውደቁ ጥያቄ ፈተናው ድንገት ስለከበደ አይደለም በሌላ መንገድ ፈተና ማለፍ ተለመደ እና ማንም ተማሪ ኦር አትሊስት የተወሰኑ ጎበዝ ተማሪዎቹ ካልሆኑ በቀር ትምህርትን ተከታትሎ እንዲማሩ አልተደረገም። መሰረታዊ ማሻሻያ በማድረግም ከሶስት ዓመታት በተሻለ መጠን የዘንድሮ አስራሁለተኛ ክፍል ተማሪዎች የተሻለ ውጤት ያመጣሉ ያለው ሚኒስቴሩ፣ ይህም የሚሆነው ተማሪው፣ መምህራን እንዲሁም የትምህርት ማህበረሰቡ በጥናት ብቁ ተማሪን የማፍራት ስራዎች እያከናወነ በመሆኑ ነው ብሏል። በመጀመሪያ ዲግሪ የመውጫ ፈተና በድህረ ምረቃ መግቢያ ፈተናዎች መሰጠቱም በትምህርት ስርዓቱ ያጋጠመውን ችግር ለመረዳት የሚያስችል መሆኑን የገለጸው ትምህርት ሚኒስቴር በ2017 ጥር ላይ የመጀመሪያ ዲግሪ መውጫ ፈተና ከወሰዱ ተማሪዎች 27 በመቶ ብቻ ማለፋቸው ችግሩን ያሳየ ነው ብሏል። ይህም ከፍተኛ ትምህርት ተቋማት የፖለቲካ ማራመጃ ከመሆን ይልቅ ብቁና እውቀት ያለው ትውልድ ላይ እንዲያተኩሩ የሚያደርግ ነው ተብሏል። ዩኒቨርሲቲዎች የክልል ቤቶች አይደሉም። የፌዴራሉ መንግስት ሁሉም ድሀ ኢትዮጵያዊ ያዋጣው ገንዘብ የሚሰሩ ናቸው። የመንደር ትምህርት ቤት ልናረጋቸው አንችል ለቷት የመንደር ትምህርት ቤቶች ነው ኢንፋክት፣ ሌላው ሌላው አካባቢ ይሄ ብሔር ጭቅጭቅ ምናምን ተስፋ እንትን ሲል ተወሽቆ ያለው ዩኒቨርሲቲዎቻችን ውስጥ ነው። ዩኒቨርሳል የሆነ ትምህርት ሊያስተምሩ የተቀመጡ ዩኒቨርሲቲዎች ውስጥ ነው መንደርተኛነት እያስተማርከን፣ ዳትስ ዋይ ይሄ አይሆንም። ወደ ቀልባችን እንመለስ። ትምህርት እውቀት እንትን የምናደርግበት ቦታ እናድርግ የተባለው ለዚህ ነው። ፈተናዎቹንም የሰጠነው ለዛ ነው። ጋትም የሰጠነው ማስተርስ እና ፒኤችዲ እኮ እዚህ ሀገር እንደ እንደ እንደ እንደ ጨዋታ ነው አይደለም፣ እንደሚሰጠው። አገርን ዝም ብለን እንደዚህ መጫዋቻ ካደረግ ነው አገር ይፈርሳል። ትምህርት ሚኒስቴር ከመሰረተ ልማት አቅርቦት ብሎም ከታችኛው ትምህርት ክፍል ጀምሮ በትኩረት መስራት ላይ በተለይም የመጽሐፍት ተደራሽነት ላይ የሚሰሩ ስራዎችን በተመለከተ ጥያቄዎች የቀረቡለት ሲሆን የተማሪውን ቁጥር መሰረት አድርጌ ለክልሎች መጽሐፍትን አንድ ለአንድ እንዲደርሱ ሰርቻለሁ ይላል። በሁሉም ክልሎች ወጥ የሆነ ውጤታማ ስራ እንዲሰራ ግን አቅጣጫ ማስቀመጥና መከታተል ያስፈልጋል። ለተማሪዎች አንድ ለአንድ በትክክል ተደራሽ ለመሆኑ ትምህርት ሚኒስቴር ማረጋገጫው ምንድን ነው? እያንዳንዱ ተማሪ አስራዞ መጽሐፍ በሚደርስ ልኩ ለእያንዳንዱ ተማሪ እንዲደርስ አድርገናል። ካልደረሰ ክልሎቹ ገና ከስቶር ያላወጡት መጽሐፍ አለ ማለት ነው። እሱን ደግሞ እንከታተል እየተከታተል እንደርስበታለን እንጂ ምንም ማይደርስበት ምክንያት። ትምህርት ሚኒስቴር በ2017 የሚፈተኑ የ10ኛ ክፍል ተማሪዎች 150 ሺህ የሚሆኑት በበይነመረብ የመፈተን እቅድ መያዙን በመግለጽ ካለፉት ሶስት ዓመታት በተሻለ ውጤት ይመዘገባል ሲልም አስታውቋል።